የምንገኘው አምስት ኪሎ የኢትዮጵያ ብሔራዊ ሙዚየም ነው። ለሀገር ምሰሶ ከሆኑ ጉዳዮች አንዱ ቱሪዝም ነው። ከቅርብ ጊዜ ወዲህ ቱሪዝም ከፍተኛ ትኩረት ተሰጥቶት በርካታ መዳረሻ ልማቶች ተሰርተዋል፣ እየተሰሩ ይገኛሉ። ዛሬ ስለ ስቶፕ ኦቨር ቱሪዝም እናወራለን። ስቶፕ ኦቨር ቱሪዝም ምንድን ነው? እንዴት እየተሰራበት ይገኛል? የሚለውን ከቱሪዝም ሚኒስትር ዳይታው አቶ ስለ ሽክርማ ጋር ቆይታ እናደርጋለን። አብሯችሁ ቆይ ሰላም፣ በጣም አመሰግናለሁ። ዛሬ እንግዲህ በጣም ቆንጆ በደንብ ኢትዮጵያን የሚገልጽ ቦታ ነው የተገናኘነው የአምስት ኪሎ ብሔራዊ ሙዚየም። እዚህ የተገናኘንበት ዋናው ምክንያት ደግሞ ቱሪስቶች ኢትዮጵያን የሚጎበኙ አዲስ አበባ የሚጎበኙ እዚህ ሳይረግጡ ያልፉ አለም። እሱንም ታሳቢ በማድረግ ነው። ዛሬ በዋናነት ስለ ስቶፕ ኦቨር ቱሪዝም ነው የምናወራው እና እስቲ ከመነሻው ጽንሰ ሀሳቡን እንድናንሳ፣ ስቶፕ ኦቨር ቱሪዝም ምንድን ነው የሚለው ነግረህን እንጀምር። ጥሩ የስቶፕ ኦቨር ቱሪዝም ማለት ከኤርፖርት ካለው ፋሲሊቲ ወጥተው አዲስ አበባ ከተማ ውስጥ ማየት የሚችሏቸው በርካታ የቱሪስት ሀብቶች አሉ የሚል ነው። ከአዲስ አበባም ርቀው መሄድ ቢችሉ የፍላይት ስኬጁሎች አሉ። ስኬጁልድ ፍላይት ለምሳሌ ከአዲስ አበባ ላሊበላ፣ ከአዲስ አበባ ባሌ፣ ከአዲስ አበባ አርባ ምንጭ፣ ከአዲስ አበባ አክሱም፣ ከአዲስ አበባ አዋሳ መሄድ ቢፈልጉ ድሬዳዋ መሄድ ቢፈልጉ በቀላሉ ሰዎች ጠዋት ሄደው ምሳ ሰዓት መመለስ ይችላል። ጠዋት ሄደው ማታ መመለስ ይችላል። ወይም አንድ ቀን አድረው ሁለት ቀን አድረው እስከ ሰባት ቀን ድረስ መቆየት ይችላል። ሌ ኦቨር ከሆነ አንድ ቀንና ከዛ በታች ነው ስቶፕ ኦቨር ከሆነ አንድ ቀንና ከዛም በላይ ጭምር እንዲቆዩ የሚያስችል ጽንሰ ሀሳብ ነው ማለት ነው እስቲ አሁን ደግሞ ጎበኛል ከዛም ደግሞ ጨዋታችን እንቀጥል ለስቶፕ ኦቨር ቱሪዝም አዲስ አበባ ምን አዘጋጅታለች ምን አላት ብዙ ብሔራዊ ሙዚየም አላት? ከተማ ውስጥ በጣም በርካታ ሙዚየሞች አሉ ለምሳሌ የአድዋ ድል መታሰቢያ ትልቅ የኮንፈረንስ ማዕከል አለው። ከዛ ጎን ለጎን ለአድዋ ጦርነት የነበሩ አጠቃላይ የትግል ሁኔታዎችን እስከ ድሉ ድረስ ያሉትን የሚተርክ በጣም ቆንጆ ኮሌክሽን ያለው ሚዚየም አላት አዲስ አበባ። የአሁኑን ሳይሆን የወደፊት ትውልድን ታሳቢ ያደረገ የሳይንስ ሚዚየም አላት አዲስ አበባ ውስጥ ዛሬ ለስቶፕ ኦቨር ቱሪስትም፣ ለዲፕሎማቲክ ኮሚኒቲው፣ ለሀገራችን ዜጎች፣ ለሌዥር ቱሪስቶችም ጭምር የሚሆን በተለይ ለስቶፕ ኦቨር ቱሪዝም አይዲያ ሊሆኑ ፐብሊክ ፓርኮች አሉ። ለምሳሌ የአንድነት ፓርክ አለ። የአዲሱ አሁን ኢዮቤልዩ ቤተ መንግስት ውስጥ የተሰራው ሙዚየም አለ። የእንጦጦ ተራራ እንደ አንድ አትራክሽን ሊወሰድ ይችላል። ደግሞ የስቶፕ ኦቨር ቱሪዝም እንዴት እየተተገበረ ነው የሚለውን የቱሪዝም ፖሊሲው ከዚህ በፊት እነ ስቶፕ ኦቨር ቱሪዝም ቶታሊ የረሳቸው እና የማያውቃቸው ጉዳዮች ናቸው። ስለዚህ በአሁኑ ሰዓት የፖሊሲ አጀንዳ አድርገነዋል። ሁለተኛ፣ የስቶፕ ኦቨር ቱሪዝም ራሱን የቻለ ስትራቴጂ ቀርጸን ነው እየተገበርን ያለ ነው። ባለፉት ጊዜ አይስላንድ የሚባል ሀገር አለ በአውሮፓ እና በአሜሪካ እኩል አማካይ ቦታ ላይ ያለ እና አይስላንድ ኤርን ተጠቅመው ከአሜሪካ ወደ አውሮፓ፣ ከአውሮፓ ወደ አሜሪካ የሚሄዱትን ሰዎች እንደምንም ሀገራቸውን እንዲጎበኙ ጥረት ተደርጎ ውጤት ያመጣ። ስለዚህ ይሄን ሞዴል ወስደን የእኛም የሚመለከታቸውን አካላት አስተባብረን እዚህ ቦታ ላይ ሄደን ልምድ ልውውጥም አድርገናል። እስቲያሁን ደግሞ የመጨረሻ እናድርገውና በስቶፕ ኦቨር ቱሪዝም ሚኒስቴር ብቻ እንደማይሰራው ይታወቃልና ባለድርሻዎቹም አላቸው። ከማን ጋር በጋራ እየሰራችሁ ያላችሁ ውጤት እስካሁን ያለው እንዴት ይገለጻል? የኢትዮጵያ አየር መንገድና የኢትዮጵያ ኤርፖርቶች ከፍተኛ የሆነ አስተዋጽኦ አላቸው ማለት ነው። ያው ከአየር መንገድ ጋር ነው ክሎዝድ እየሰራ ያለነው። ሁለተኛ እነኚህ ጎብኚዎች ከኤርፖርት ወጥተው የሚጎበኙትን ጎብኝተው ለምሳሌ ለግማሽ ቀን የሚሆን ለሰባት ቀን መመለስ አለባቸው። የኢትዮጵያ የኢሚግሬሽን እና ዜጎች አገልግሎት በጣም አስፈላጊ ነው። ከነሱ ጋር በቅርበት ሰርተን ቱሪስቶች ከሚወጡበት ሰዓታት ጀምሮ እስከ ሰባት ቀን ድረስ የስቶፕ ኦቨር ቱሪስት እንዲባሉ እና ልዩ ፕሪቪሌጅም እንዲያገኙ በኢሚግሬሽን ዜግነት አገልግሎት በኩል ስምምነት ላይ ደርሰናል ማለት ነው የጋራ መግባቢያ ሰነድም ተፈራርመናል አሁን ከጠቀስኳቸው ከአየር መንገድ ከኢሚግሬሽን ጋር በጣም አመሰግናለሁ አቶ ስለሺ ጥሩ መረጃ ሰጥተውናል እናመሰግናለን በጣም እሺ ተመልካቾች እንግዲህ ታሪክን ከመንገር ባለፈ እንዲህ አይነት ኢትዮጵያዊ የሆኑ ታሪኮችን የሚነግሩ ቦታዎችን ደግሞ ልጆችን ወጣቶችን እያመጡ ማሳየትም ታሪክን ለማስተላለፍ ኢትዮጵያ ማን ነበረች እንዴት እየሄደች ነው የሚለውን ለማሳየትም ያግዛል። እንደው ስለተገኘንበት ለአብነት ያህል ይህንን እንድትጎበኙ እንጋብዛለን። የሀገር ውስጥ ቱሪዝም መበረታታት ስላለበት እንዲሁም ደግሞ በአዲስ አበባ በተለያዩ በኢትዮጵያ አካባቢዎችም የሚገኙ የቱሪስት መዳረሻዎችን እንድትጎበኙ ለሀገራችሁም ደግሞ አምባሳደር ሆናችሁ ኢትዮጵያ እንድታስተዋውቁም በዚሁ መልዕክታችን እናስተላልፋለን። የነበረን ቆይታ ይህን ይመስላል። አመሰግናለሁ።